ሰዎች የሚያስቆረጥም ኢንቴሪየር ዲዛይን የሰራ ነው ዛሬ ማሳያችሁ። ብላችሁ የምትበሉት ምን ይባላል መሰላችሁ? የውስጣችሁን ውበት ቀድሞ የሚያይላችሁ ሰው ያጋጥማችሁ። ፖቴንሻላችሁን የት መድረስ እንደምችሉ ማየት የሚችል ዲዛይነር ብቻ ያጋጥማችሁ፣ ለቤታችሁ አሜን በሉ። ይህንን ቤት እንዴት ደግሞ ትራንስፎርም እንዳደረግ ነው ታዩታላችሁ። መጀመሪያ ስገቡ የምታገኙት ገስት ባዝሩም ና ኦፕን ኪችን ና ሊቪንግ ሩሙን ነው። ከዛም ኮሪደር ስፔስ አላችሁ፣ ወደ ማስተር ቤድሩሙ ትመጣላችሁ። ከዛም ደግሞ በጣም አልች የማትበል ትንትዬ ደግሞ ሰከንድ ቤድሩ ማለች ች የምትመለከቷት ማለት ነው። እንዴት ዲዛይን ባይ ዘ ዌይ ኤቭሪቲንግን መቀየር እንደሚችል ይሄ ፕሮጀክት ያሳያቸዋል ብዬ ተስፋ አረጋለሁ። ሊቪንግ ሩሙ እንደዚህ አድርገን አሳምረን ዲዛይን አድርገነዋል። ዳይኒንግ ኤሪያዋን ከኪችና ፊትለፊት አድርገነዋል። ቨሪ ሲምፕል፣ በደንብ ግን ሰው መያዝ የሚችል አድርገን የሰራ ነው። እንዲሁም ደግሞ ቤቱ ጠባብ ያለች ስለነበረች የኪችኑ ላይ ፊት ለፊት የነበረውን ግድግዳ አንስተን ኦፕን ኪችን አድርገነዋል። መጀመሪያም ለምን እሱ ግድግዳ ዛጋ እንደነበረው ና ለመናገር አልገባኝም። እንዲሁም ክላይንታችን ሪኩዌስት ያደረገችው ብዙ ጫማ አለኝ ለዚህ ገስት ባዝሩም ውስጥ ጫማ መደርደሪያ ና እንዲሁም ደግሞ ላውንደሪ ስፔስ አዘጋጁ ልኝ ብላ ነበር። እሱንም አዘጋጅተንላታል። የማስተር ቤድሩሟ ደግሞ እንደዚህ ሲምፕል የሆነ ዲዛይን አድርገንላታል። ግን በጣም የምታምር ድብቅ ያለች ውሽቅ ያለች ደግሞ ማስተር ባዝሩም ሰርተንላታል። ቅድም መጀመሪያ ቪዲዮ ላይ እንደተመለከታችሁት በጣም ትንሽ የመኝታ ቤት ክፍል ነበረች። እሷን ወደ ማስተር ፓዝሩም ቀይረነዋል። እና ክላይንታችንም በጣም ኦፕን ማይንድድ ና ክሬቲቭ ስነበር ይህን ፕሮጀክት መስራት ብዙም አልከበደንም። እንዴት ይህን ሁላ ነገር ትራንስፎርም እንዳደረግን ፓርቱ ላይ ትመለከቱታላችሁ። ደንፎርጌት ላይ ኮመንትን ሼር